ስልሽ አይደለም አሁን በእኔ ነው። እንዴት ይሁን መሸጥ የተጀመረው በእኔ ነው። በጣም ጨንሽበጨቅጨቃ ሲጀመጀንጀለም ተገቢ ነው። በጣም ቆንጆ ነገር አለ ብዙ፣ በተለይ ደግሞ ቤተሰብ የምታፈሪው ነገር በተለይ እግዚአብሔር ነው የምልሽ። ስልሽ ማንም አይጠይቅ ዞር ብሎ ማያይሽ ምናምን ሆኖ እነሱ ግን ቢያንስ በሆነ ኮሜንት እንኳን ሲያምሽ ፈጣሪ ይማርሽ፣ ደስተኛ ስትሆኝ እንኳን ለዚህ ያደረሰሽ፣ ሲከፋሽ አይዞሽ ፈጣሪ ያበርታሽ ይሉሻልና ዩቲዩብ ላይ በቃ በጣም ደስ የሚልሽ ነገር ማለት ነው። ሰው ነው እግዚአብሔርን ነው የሚልሽ ይሄ አጠገብሽ በተለይ ደግሞ ይሄ ሰው የሌለ ሰው ምናምን ስትሆኝ እነሱ ናቸው ነው ያበረቱሽ። እነሱ በጣም አንችላ ማለት ደና ናችሁ ወይ? እግዚአብሔር ይመስገን። ምንድን ናችሁ ግን ሁለታችሁ? ሰላም ውድና የተከበራችሁ የኤሎና የጽዌ ፋሚሊዎች እንዴት ናችሁ? ዛሬ እንግዲህ ድምፄ እንቀንሻለሁ የቀነስኩበት ምክንያት ደግሞ ንገራችሁ ሄሉ ጋን ያለሁትና ልደቷ ነበረ ትላንትናና በዛ ምክንያት እና በአንዳንድ ጉዳዮችም ያው ልደቷን ማስመልክቼ ዋናው ነገር ያ ቢሆንም ሌሎች ነገሮችም ላወራት ስለፈለግኩኝ ዛሬ እንግዲህ ካሜራ አስተካክዬ መጥቻለሁ ብዙዎቻችሁም ደግሞ በኮመንትም ወይ ቆይ ሰጥሻለሁ፣ እየሰራሁበት ነው፣ ቆይ ሰጥሻለሁ እንዳትመጪ፣ እየሰራሁበት ነው፣ ቆይ ቆይ ስጨርስ ነው አይልሻለሁ፣ አሳይሻለሁ፣ እየሰራ ያለሁት እኮ እኮ ትወስጃለሽ አምስት ደቂቃ ቆይ እኮ ትወስጃለሽ፣ ቆይ እጠራሻለሁ፣ እኔ ስጨርስ እጠራሽና እሰጥሻለሁ። እና ዲሎ ቃት አሰራኝም። ዛሬ በጠዋት አስነስቼ ቁርስ ስሪልኝ አልኳት ይህንን ነገር አስቤ። እና እንደዛም ሆኖ ግን ልትወጣ አልቻለችም። እና ምን መሰላችሁ ኮመንት ላይም አብዛኞቻችሁ ሄሉን የሄሉ ሄሉ ሄሉን የኒዘሽልና የምናምን ብላችሁ ነበርና፣ ይህንን ማይቻለሁኝ ሰው ዛሬ በሶስት ሀሳብ ነው ማለት ነው ከእሷ ጋር በመስራት ያሰብኩት። እና አሁን ካሜራ እንዳለ ከነገርኳት ስለማትመጣልኝ ነው። እና አሁን ልጥራትና አንዴ ድንገት ከገባች ያው እምቢ አትለኝም ሰው ሄሉ ናይ፣ እጨርሻለሁኝ። ውሳጂ ና እኮ ነይ። ውሳጂ ቀንሹ ና ናይ። ስቶቡን እስቶቡን ቆይ፣ እኔ የማልመጣበት ጉዳይ ስላለኝ እኮ ነው። ና፣ አንቺ እራስሽ መከራ ነው ይወጣሽ፣ እንዲህ መከራ ናይ ቶቻሽ የበዛ በኩል ናይ በ ና ንዛና አንዳንዴ፣ የቲክቶክ ቪዲዮ አብረን ብንሰራ ናይ በዛ ኩና የዩቲዩብ ነው? ወይል፣ እንግዲህ ምንለኔ ዩቲዩብ ትሰሪ

ጠፍቻለሁኝ ሳራ ዱያርኩሻ ነበር። ትናንትና አስቤ ነበር ግን መጀመሪያ ዩቲውቡን ላስቀድም ብዬ ነው። ፋሚሊዎች ናፈቅኝ ቆየኝ ከሰሩ ነውዩባነኛ ነው ሳተሯር ጭ ማለት ጭራሽ ለእኛ ሆነ ነገሩ ለእኛ ማን ነው ለእኔ እና ለኤል ምንም እኮ አይ፣ አንቺ ሰላ ማለቴ እንትን ደህና ናችሁ ወይ? እግዚአብሔር ይመስገን። ምንድን ናችሁ ግን ሁለታችሁ? ከት ከት እናረጓዋለሁ፣ ይሄንን ከጨረስኩ። አይ፣ ብር ነው ስላልገባኝ ነው ምን እንደሆነ። የምታውቂው ነገር አይደል? አይ፣ ጓደኛሞች ናችሁ ግን ጓደኛሞች ነበራችሁ ግን ናችሁ ። የመጀመሪያውን ጥሩ አመጣሽ። ጓደኛሞች ናችሁ? ጓደኛሞች ናቸው በጓደኝነት የእኔ ማለት የእሱ በጓደኝነትም አለ እኮ አንድ ላይ ነው ኤቭሪቲንግ አሁን ምን መሰረሻ ሆንሽ? ወሬው እንታይ ና ስላልገባኝ እኮ ነው እንዲገባኝ ብልሽ ነው። ከፋሚሊ ጋር ለማቀሳሰር ይችን ሀሳብ ያነሳሽው? ሲቸእኔ ታውቂኛለሽ፣ ማቀሳሰር ላይ ብዙም አይደለሁም ራሴ መቀሳሰር ላይ። እሺ ለምንድን ነው ካሜራ የደቀንሽው? አሁን ምክንያቱን ንገሪኝ። ለምን ደቀንሽ? እና ያው እህሪ እንደዚህ እያልኩ እያለሁ ለአንቺ ስለሆነ ነው እና እኔ ጋማ ያኛው ፊት እኮ እንደማይቀር ታውቂያለሽ። እንትን ነው ይሄ ምንድን ነው መሰልሽ፣ ካሜራ ፈርሰሽ ታውቂያለሽ? ለመጀመሪያ ጊዜ ምናምን ስለራቅሽ እኮ ነው። እግዚአብሔርን ነው ብልሽ፣ እግዚአብሔርን ሰው ውሸት ይመስለዋል አሁን የልደት ይሄ ራሱ ማለት ነው ማለት የሆነ ይሄ በቃ አየሽ፣ ካሜራ ስላለ ማውራት ናናል። እግዚአብሔርን የሆነ እንትን አልኩኝ ታውቂያለሽ። የሆነ እንጃ መጀመሪያ ራሱ ካሜራ ላይ ስመጣ እንዲህ አልሆንኩም። እግዚአብሔርን ነው ብልሽ የሆነ ፈራሁ። ከዛ ደግሞ የሆነ ማለት ምን ማለት እንዳለብኝ ምናምን ጠፋኝ። አንተን ነው ለረጅም መሰሪ ልክ እንደ አዲስ ነው እኮ የሚሆነው ድጋሚ ወደዛ። ኧረ በስመ አብ! አዲስ ስመጣ እኔ እንደዛ አልነበርኩ።

አይኔ ነው ወይስ ጽብናት ምን ለእኔ አንደኛ ዞረሽ እንኳን አላወኩሽም። ለምን መሰለሽ እንትን ይሄ ጭራሽ ማታስብ እኔ በቃ ጭራሽ ከሄዳ አያሰብኩም። ከዛ ልሽ ምን እንደዚህ ጭራሽ ፊታ ዙራ መጣ። ይሁን ፊት መዞርም እንዳለ ሆኖ በኋላ ራሱ እኔ ስከፍተው ራሱ አላመንኩም ማለት ነው። ምንድን ነው የተፈጠረው? ደግሞ እኮ ሄደሽ አልነበረ ሌላ ቦታ እና እዛ ስለነበርሽ ምናምን እኔ ከምን የቡታ ጅራለሁ ሄድሽ ልበል አላመንኩላይ እዛ ለመቆየት አልነበረም እ ከዚህ ተቀይሬ ሲሄድ ነው። አዎ፣ ግን እንደዛ በዛ ፍጥነት አልመሰለኝማ። እኔ በዛ ፍጥነት እንዴት ዶክመንቱ አልከው ምናምን ሆና የማን ተከታይ ነኝ ያንቺ ተከታይ ነሽ። ወሎሪሽ ነኝ። እሺ ከሆነ ብቻ ይ ጥሩ ነው። ለማንኛውም እንኳን መጣሽ እንኳን ደህና መጣሽ ወደ ዩትዩብ ዓለም ዩትዩብ ላይ በጣም ቆንጆ ነገር አለ ብዙ በተለይ ደግሞ ቤተሰብ የምታፈሪው ነገር በተለይ እግዚአብሔር ነው የምልሽ። እሺ ማንም አይጠይቅ ዞር ብሎ ማያይሽ ምናምን ሆኖ እነሱ ግን ቢያንስ በሆነ ኮሜንት እንኳን ሲያምሽ ፈጣሪ ይማርሽ፣ ደስተኛ ስትሆኝ እንኳን ለዚህ ያደረሰሽ፣ ሲከፋሽ አይዞሽ ፈጣሪ ያበርታሽ ይሉሻል እና ዩቲዩብ ላይ በቃ በጣም ደስ የሚልሽ ነገር ማለት ነው። ሰው ነው እግዚአብሔርን ነው የሚልሽ ይሄ አጠገብሽ በተለይ ደግሞ ይሄ ሰው የሌለ ሰው ምናምን ስትሆኝ እነሱ ናቸው ነው ያበረቱሽ። እነሱ በጣም ይሄ አድል አለ አይደል በጣም በቃ ደስ የሚል ስሜት ነው እንዲሰማሽ ድሮ የዩቱብ ፋሚሊ ምናምን ስባለ ከዛ ነገር ውስጥም ስለሌለው ምንድን ነው እላለሁ። ፋሚሊ ምናምን ምንድን ነው ይሆናላ እና በኤላም በአንቺም ሞር ደግሞ በአንቺ ያኔ ዜ የነበርኩኝ ሰዓት ላይ በጣም አየሁኝ ምናምን እና ለካ ይሄ ፋሚሊ የሚባለው ስያሜ የምር ነው እንዴ! ማለት በቃ ይሄ የምር ነው። ታውቂያለሽ የሆነ እንትን ምናምን አይደሉም። ይሄ የምር ነው የሚያስቡልሽ። እንዴ የምር ነው የሚያስቡልሽ የሆነ ኮሌግ የሆነ ጓደኛሽ ምናምን እኮ ሰው የሆነ ነገር እንዳይለው ሊሆን ይችላል። አሞሾ ሆስፒታል ይመስልሽ፣ እግዚአብሔርን ታውቂያለሽ። እሱን ነገር የሆነ አሁን ሁለት ከአሁን ሻ አጠገብሽ ምናምን የሆነ ሰው ካለ እንትን አለ አይደል፣ እንደ አጠገብ እንደሚባል ወይ ስሙ በመጥፎ እንደሚነሳ ስለሚያውቅ ነው አንቺን እንትን ሰፖርት የሚያደርግልሽ። እነሱ ግን እንደዚህ እንደዚህ አይደለም፣ በቃ በየትኛውም ሰዓት ላይ ምናምን አብረውሽ ይሆናሉ። ምናምን ደግሞ የሆነ ሰው አለኝ ትያለሽ አንቺ። እና ደስ ይላል በጣም በጣም። መሱ እንኳን ደህና መጣሽ ለማለት ያህል ይንን የነገርኩሽ። እንኳን ደህና ቆያችሁ፣ እንኳን ደህና ቆይሽ። እና ደግሞ ምን አርጊ ነው ብትይኝ ብትወዱ ነገር ካለ ነገሩ እና ስለ እንትን ማለት ክሬዲት አልሰጠሽ እንጂ

ጠቅለላ አድርጌ ለማል ወይ ነው ቁጤ ጠቅለላ አድርጌ ለማለት ያህል። እሺ አውሪ አውሪ፣ አንቺ እኮ ነሽ፣ ለምን ታቋርጣለሽ? እኔ እጄ ነው እንደዚህ ሰው በመምጣትሽና አጠቃላይ ደግሞ በትላንቱ ምናምን ያለሽና ሳብ ዝም ብለሽ አይደለም ማለት የሆነ አሁን ለምሳሌ እዛ ልደቱ ጋር ምናምን የነበሩ ሰዎች ጋር ምናምን ሲልሽ፣ አይ ይሄ እንትናት ምናምንና ያው በእርግጥ ከአቤኒ ጋር ምናምን ስለምትተዋወቅ ምናምን፣ ያው በእሱ በኩል ሊሆን ይችላል። ግን አልጠበቅኩም እንደዛ ምናምን ምናምን። በመምጣታሽም ደስ ብሎኛል። ከአቤኒ ጋር መተዋወቅ ራሱ እንዲ እንዲም ብዬ ያገኛቸው አረታ ያገኛቸው አለች ስልሽ፣ አንደኛ ልጥ እኔ ልደቴ ማለት ነው ጭረሽ ማንም ሰው ያስታውሰው ማለ የሚሰለኝ ምናምን ደረሽ ማንም ያስታውሰዋልን ብዬ ማለት ደግሞ ሆን ብዬ ነው። ሲጀመር ከጠዋትም ጀምሮ ሀፒ በርዝደይ ማላልኩሽ ምናምን የሆነ ነገር ፊልት ብዬ አላስብማ ጠዋት እንደዛ ብዬ አልደወልኩልሽም ምናምን እኔም ስልሽ ነገር ብዙ ይ ሀፒ በርዝ ዴይ ምናምና ከዛ በቃ እኔ ምንም አላደረኩም። ወላ እንትን ቲክቶክ ላይ ምናምን ራሱ ልደቴ ነው ና የሚል ነገር አለ ግን ብቻ የቲክቶክ ላይ ምናምን የሆነ ነገር ፖስተትኩኝ። ከዛ በቃ ሌላ ምንም ላይ ወላ ቴሌግራም ነው ምንም ላይ አልፖስተትኩም። ሌላ ፍል ላይ ምናምን አልፖስተትኩም። በን ጸጉሬን ተሰርቼ ነበረ። ከዛ ቀደም በፊትም እንደዛ ነው ወይስ በፊት ለልደቴ ጭራሽ ነው በቃ ማለት የሆነ ሰው ካስታወሰ አስታወሰ ነው እንጂ ማለት ነው። ባዛኔ እኔ ፎቶም አላነሳ እችላለሁ፣ አላስታውስም። ፎቶ ምናምን አታረግም ነበር? አዎ አላረግም ነበር። አስታውሳለሁ አስራ አራት ዓመቴ ላይ እሱ ቆይቷል። እንትን የዛኔ ተማሪ ምናምን ስለነበር አስራ አራት ዓመቴ ላይ አስታውሳለሁ ማለት ነው። የእኔ ልደት ሁሌም በጾም ነው ምናምን የሚሆነው ከዛም በኋላ የዛኔ አስታውሳለሁ አንዴ ማለት ነው እሱም ፎቶ ምናምን አክብሬ ያለሁ አንዴ እንጂ ይሄ ብዙም የሆነ ሰው ድንገት እኮ አስቦ ምናምን ሰርፕራይዝ እኮ እደረጋለሁ። ማለት ሰው ሰርፕራይዝ ያደርገኛል። ግን እኔ ማለት ነው አረ እኔ ጸጉሬንም ተሰርቼ አላውቅም። እውነት ጸጉሬንም ምናምን ለልደት ብዬ ለፎቶ ብዬ ምናምን ምንም ተዘጋጀቼ አላውቅም። ግን ሰው በሆነ አጋጣሚ ምናምን እንትን ሰርፕራይዝ ግን አድርጎኝ ያውቃል እንዴ ሰው በየዓመቱ ብቻ የሆነ ሰው የዚህ የሆነ ሰርፕራይዝ ያደርገኛል ግን እንትን አይደለም። እኔ ምን ብዬ ነው ይሄ አስቤበት ግን ለርደቴ ምናምን ምናምን አሪፍ ሆነ እና ማለት ከብተድራት ለዛ ብለሽ ተመጨርሽ የሚል ሀሳብም አልነበረኝም። ከዛ የአቡም ደግሞ ምናምን ጋር ተገናኝታችሁ ምናምን እንደዚህ አልጠበቅኩም። እሷ በእርግጥ እንትን አይደለም ግን እንደዚህ አልጠበኩም የአቡም ጋር ምናምን ማለት ነው። መጀመሪያም ስላወራንበት ነው እኮ የአቡም ራሱ ምንም ያለችው ነገር ምናምን የለም ምናምን እናምን እንትበልሽ ትንጋለሽ ኖ ስልሽ ይሁን ሀፒ በርዝዴ ምናምን አላለች ብሎ ነዋ። ታዲያ ግሩ ማንም እኮ ብሎ ምክንያቱ እንደዛ ከተባልሽማ ነገር ተበላሽማል። ሰርፕራይዝ ደስ የሚለው ሰው አላስታወሰው ምናምን የሚል ግምት ኖሮሽ ከዛ ሰዓት ላይ እኔማ አገር ሰላም ብዬ የኔናት ሀገር ሰላም ብዬ ሻሸና ስሪ እዚህ ማለት፣ እኔ ያሰብኩት ምንድን ነው የዛን ቀን ጭረሽ የልደቴ ቀን ከቤት መውጣት ማልፈልግም። በተቻለኛ ቀን ብቻ ቤት ነው እንደዚህ ግን ደግሞ ምንድን ነው መሰለሽ፣ በቃ በማግስቱ ምናምን የሆነ ፎቶ እነሳለሁ ምናምን፣ ወጥቼ ምናምን አንድ ካሜራውን እንትን ብዬ ምናምን ብዬ ስቱዲዮ ገብቼ እነሳለሁ ምናምን ፀጉርሽ መሰራተች ለእኛ ጥሩ ሆነ፣ ለእናንተ ጠቀማችሁ ነበርኝ። አሁን ትኩረት የሰጠነው ምን ላይ መሰለሽ፣ ይህን ብቻ ሳይሆን ያው ሌላም ነገር ማውራት ስላለብን ዛም እንደ ተጨማሪ ሀሳብ ያንንም ነው። ለዳቱ ብቻ አይደለም። ዋናው ማለት ስፔሻል ኬዙ ይሄ አይደለም። ምንድነው ስፔሻል ስፔሻል ኬዝ እና አሁን ባለበት ሁኔታ ባለንበት ሁኔታ ልበልሽ። እና ከዚህ በፊት ማለት ያኔ እኔ ላወራሽ በጣም ፈልጌ ነበር፣ በአካል ተገናኝተን ያው በስልክ ብናወራም በአካል አግኝቼ በጣም እናወራሽ ፈልጌ ነበር፣ ያለና የነበርኩበትን ስቴሽን ታውቂያለሽ ስራ ምናምን አይመችም። እና አሁን እውነት ይሄ ለልደት በሚለው ኬዝ ብቻ አይደለም ከዛም ድረስ መጥቼ ምናምን እንትን ልልሻል እኮ ለማክበር ምናምን አይደለም። ቢኮዝ ልደት ኖርማል ነገር ነው። ሚዛን ያለ እንትን የሚባል አይደለም። እና አንደኛው እንደ ዋነኛው ስፔሻል ብዬ የማስበው ለእኔ ምክንያት የመጣውበት ይሄ ነው። እና ምንድን ነው ምንድን ነው፣ እኔ እኮ ሌላ ሀሳብ ውስጥ ገባው፣ ትቼሻለሁ፣ አንቺ ማለት ነው፣ ትቼሽ ሌላ ሀሳብ ውስጥ ገባው። ምንድን ነው አይ ማውራት ስላለብሽ ዩቲዩብ በዩቲዩብ በሸጣነው ምናምን የሚለውን ኬዝ ማለት ነው። አውርተና ላይ ነው ቃቃለሁኝ ግን ብናወራም ደግሞ ለጨቅጨቃሲጀጀንጀሎች በቃ ሁ ግን እንደው ፋሚሊዎችን ፊት ደግሞ ማውራት ፈልጋለሁኝ እኔ ማሳወቅ ፈልጋለሁኝ። እና ወይ ቁርሴ፣ እሺ አውሪ አብሪ በቃ ኮርሴነ ምንድን ነው እሱ? ማለት አሁን ይሄ እሸጣለሁ ምናምን የሚል ሀሳብ ተገቢ ነው ብዬ ስለማላስብ ስላላመንሽልኝ ነው ባይዛ። አሁን ዝች መሸጡ ነው ችግሩ። ምክንያቱም ምን እንደሆነ ታውቂያለሽ? ዩቱቡ በቃ ይቀመጥ እንደ ሲጀመር አሁን እኮ እኔ መሸጥ አልችልም ማለት፣ አካውንቱን ወስዶታል አቤን እኮ። ግን እኔ እንጃ አላውቅም። ይኸውልሽ አሁን ምን አለ መሰለሽ፣ እንትን እንትን ለሁሉም ነገር ምን ያስፈልጋል? ማለት የትኛውንም ነገር ለመስራትም ሆነ ሰፊት ለመቅረብ ምን ያስፈልጋል? ኮንፊደንስ፣ ሞራል ያስፈልግል። አለ ስታይ እኔ አሁን ምግብ የማብሰል ምንድነው ማይኖር ምግብ እያመሰልኩናል ስራ ምግብ የማብሰል ሞራል ላይ ንግር ያለሁት አይደለም። ነገራችን ላይ ማለት አይደለም፣ የምሬን ነው ምልሽ። የሆነ ሰው ይልሽ የሆነ ሰው ሞራል ከሌለው ባይተወው ምንም ነገር ቢሰራ ራሱ አያምረው። አልገባሽም። አሁን እናንተ እየተረዳችሁኝ አይደለም። ምን እኔ አሁን ሞራል ማጣት ላይ ነኝ፣ ገብቶሻል። ማለት ለምንም ምንም በቃ ምንም መስራትም ምንም ማለትም እየፈለኩ አይደለም። በነገራችን ላይ ሞራል ሳይሆን ይሄ ከምን ይሰራል። ምግብ እየሰራው ልቀቅ፣ ምናምን ሳይሆን ቤተሰብ አንቺን ማየት ደስ የሚያሰኛቸው ምርጥ ቤተሰቦች እንዳሉ ሽናቃለ ነው እሱ ናቃለው እሱ ናቃለው። እንደዛ ስለሆነ አሁን ይሄ እንደ መፍትሄ ተቆጣ። አሁን አንቺ ባይዘዊ ዩቲዩብን ልሽጥ ስቲ ልነግርሽ የምፈልገው ነገር ሙሉ ይሄ የሚወድሽን ፋሚሊ በሙሉ አብረሽ እንደ መሸጥ ነው የሚቆጠረው። አቤት መድኃኔዓለም፣ አቤት መድኃኔዓለም። ልክ ነሽ፣ ልክ ነሽ። ኮመንት ላይ እና እውነት እንደዚህ የሚባል ነገር የለም ሲጀመር ማለት ነው እንደ እውነቱ ከሆነ ስልሽ አይደለም አሁን በእኔ ነው እንደ ዩቲዩብ መሸጥ የተጀመረው፣ በእኔ ነው። በጣም ምልሽ መሳሳት ያለብሽ ሆነሽ ለአንቺ እንደምንደሆን ታቂያለ በጣም የሚገርሙ ፋሚሊዎች ናቸው ያሉሽ ጌታን በጣም የሚያሳሱ የሚገርሙ ዩቲዩቡ ተቀምጦ ባይሸጥ ምን ጥቅሙ ጥቅሙን ንገሪኝ፣ እና ጥቅሙን ብቻ አልቃወምሽም። አይደለም እሺ፣ አይደለም እኔ ባይሸጥ ዩቲዩቡ ቢቀመጥ እና ባልሰራበት ተሽጦ ደግሞ ሌላ ሰው ቢሰራበት እስቲ ንገርኝ የሁለቱን ልዩነት ወይም የሆነ ነገሩ ንገሪኝ አሁን ይኸውልሽ የፈለግኩትን ነገር ላስረዳሽ እኔ አሁን የሆነ ሰዓት ላይ ዩቲዩቡ ልሽጥ የሚለውን ሀሳብ ብታመጪ አልቃወምሽም ሄሉ ለምን እንደሆነ ታውቂያለሽ አሁን እኔ እያገናኘሁት ያለሁት አሁን ካለው ሲቹዌሽን ጋር ሸጣለሁ የሚለው ነገር አሁን ካለው ሲቹዌሽን ጋር የመጣ ስለሆነ ለዛም ነው ልቀበልሽ ያልቻልኩት። ምክንያቱም አንዳንዴ እንዴት ነው ስሜታዊ ስትሆኝ ነገሮችን በብዙ አንግል አታይም። ኖርማሊ ያንን ስሜትሽ ላይ ብቻ ተመርኮዘሽ ነው የሆነ ነገር ለውሳኔ ምትሮጮ ገባሻል። አሁን የተፈጠረው ነገር አለ ሰው፣ ከዛ ተነሳሽና ዩቲቡን ከዚህ በፊት ይሄ ሀሳብ አልነበረሽም፣ ኖርማል በነበረበት ሰዓት ላይ እኔ እኮ ኖ ምንም ስለተፈጠረ ምናምን ሳይሆን እኔ በሽን ፈልግ እሺ፣ ሆድሽ እኔ አሁን ወደ አንድ ሀሳብ ወደ አንድ አቅጣጫ ለማምጣት ነው ይህንን አጀንዳ ያነሳኋት። እነሱ ፊትና ምን አይነት ሀሳብ አለኝ መሰልሽ ይቀመጥ ቀመጥ ዩቲዩብ ገባሽ አይደለ? ይሄ አሁን እሸጠዋለሁ የሚለውን ነገር ከአይምሮሽ ከአይምሮ አውጪው እና ተረጋጊ። በደንብ ጊዜው ሰጪ ታረጋጊያበኝ። እግዚአብሔርን እንደ እኔ ማለት ምንኝ ያለው በጣም ሲጀመር እኔ በጣም እየተረጋጋው ተወው ነው ግን ምንም አልሆንሽ። ዩቲዩቡ ለተወሰነ ጊዜ ይቀመጥ በቃ እና አሁን አቤኒጋ ነው ያለው። አቤኒጋ መኖሩ ጥሩ ነው፣ ይቀመጥ ለተወሰነ ሰዓት። አንቺም አሁን እሱንም እንዳታስጨንቂው እዛ በመኖሩ ምናምን ምናምን ምንም አይነት ሀሳብ እንዳታቀርቢ። የምሬ ነው እንዳታስጨንቂው እኮ አሁን እኔን ሀሳብ አሁን የምልሽን ስምኝ እንደ ጓደኛ እየነገርኩሽ እየመከርኩሽ ነው። በፋሚሊ ፊት እምቢ ስትይ በፋሚሊ ፊት ነው አሁን ልናገር የመጣሁት እና ዩቲዩቡን አሁን ወደ አንድ አቅጣጫ አሁን ይሄ እዚህ አጀንዳ ላይ በጣም ብዙ ቆየን አለ ከብዙ ሰዎች ጋር እና እንድልሽ የፈለኩት እንትን እንበል ወደ አንድ አቅጣጫ ስንመጣ ዩቲዩቡ አይሸጥ ይቀመጥ። አይጎዳም መቀመጡ። ከዛ አንቺ ሁኔታሽን በደንብ ቆይ ከዛ በኋላ እንዳልሽውም የሆነ ሰዓት ላይ ቆይተሽ የሆነ ሰዓት ላይ የማይሆን ከሆነ ሀሳብሽ የሚጸና ከሆነ ነው ዩቲዩብ መሸጥ አለብኝ የሚለው አይዲያሽ ወደፊትም የሚኖር ከሆነ ተረጋግተሽ ከሆነ ጊዜ በኋላ አድርጊው። ያኔ አልከራከርሽም። አሁን ላይ ግን ነገ ምና ለምን ሸጥኩት ምናምን የሚል ሀሳብ ከሚመጣ ተረጋጊ። ለተወሰነ ጊዜ ነው እያልኩሽ ያለሁት። በቃ አሁን ይቀመጥ ዩቲዩብ። ስለመሸጥም እዚህ ጋር ቪዲዮ እንትን አይደለም ምናምን የሚሉ ሀሳቦችን ከአእምሮሽ አውጪ። ገባሽ? አሁን ያን ነው ያርካለው። እሱንም እንዳታስጨንቂ በቃ ተረጋጊ፣ ተወሰነ ጊዜ እሺ። ችግር የለውም ዩቲዩቡ መሸጥ ነው ብዙ ሲያሳሰበ፣ አዎ ያልኩሽ እኮ ነው። ችግር የለውም እሱ ጋር ነው ያለው መሸጥ አልችልም፣ ግን ያው አንድ ቀን ሊሰጠኝ መስጠቱ አይቀርም መቼም። ገብቶሻል? ይሰጠኛል። እሱ ጋር እንደሆነ እኮ ግን ምን አለ መሰለሽ ማለት ስኒ ቪዲዮ ካልተሰራበት እኔ ዩቲዩቡ መጠቀሙ የሆነ ሰው እንትን አድርጎ ስልኩ ላይ መጠቀም መቀመጡ እኔ ምንም አይታየኝም። ይቀመጥ በቃ። አሁን አንቺ የሚጎዳሽ ነገር አለ መቀመጡ? ዘጋ አንቺ ብቻ ምን በማድረግ ትተባበሪናለሽ መሰለሽ? ዝም በማለት ችግር የለም። ዝም እልላችኋለሁ። በቃ አትሸግሽክ፣ ልጁንም ከእሱ ጋር ማትጨቃጨቂ፣ ይሸጣለሁ የሚለውን ሀሳብ ከዚህ በኋላ ደግመንም ባናነሳው ፋሚሊ ጋር ምን ወሬ ባይደርስ፣ በቃ ማለት ይሄ ሀሳብ ቢቀዘቅዝ ገባሽ። ደግሞ እኮ ሚሳቤሚጎድ ሚሰራኝ ማለት ደግሞ ማለት ነው ረተኝ እንትኑ እራሱ እሱ ጋር ነው ያለው። የዩቲዩቡ ያስቀመጥኩት ቁጥር ማለት ነው እግዚአብሔርን እዛ ስልክ ላይ ነው ያለው። እኔ እኮ ይመጫ አሜሊ በዚህ አጋጣሚ ይሜ አረ ባከሽ፣ ይመችል እንጂ በጣም ነው እንደ ብቀል ልጅ ተመቶ አይደለም። ችግር የለም የምር አይደለም። ማለት እያወራኋቸው ነበረ እሱ ከወሰደብኝ በኋላ እንዴት ልመልስላቸው እነዛ ሰዎች ገብቶሻል። ምክንያቱም ከነቴሌግራሙ በቴሌግራም ነበር ነበረ አውራ ነበረው ከሚገዙ ሰዎች ጋር እና ቁሲሙም ምናምን እዛ ስለሆነ ያለው ማለት መመለስ ነው የማልችለው ማለት ነው። ካቢኔ ጋር ሽርክና ፍጠሪ አትይኝም። ጎን ለጎን አጠገቡን እንዳትገርኩሽ በነገራችን ላይ እሺ። አሁን ቁርሰኝ ትስራለች ጊዜ መጨረሻ ትቆያለሽ። በቃ እሺ፣ አሸጠው አጫጭቅ ጥገኝታይ በቃ ይሄ ሀሳብ ይቆማል ማለት ነው። አልሸተውም ለምን እሱ ጋር ነው ያለው እኮ እሱንም አጨቀጭቅ ምናምን። ከዚህ በኋላ ይሄ ሀሳብ ይቆማል። አቤኒ ኤኒታይም አንቺን ብቻ እንዲ እየወሰደ በየትኛውም አይነት መንገድ ፋሚሊ፣ አወራሽም አላወራሽም፣ የሆነ ነገር አረግሽም አላረግሽም፣ አንቺን ማየት የሚያስደስታቸው ፋሚሊዎች ብቻ አሉ። ስለዚህ ከአቤኒ ጋር በምትተባበር ስራችን እንሰራለን ማለት ነው። ተባበሩ ስለዚህ በሀሳባችን ጸንተናል። ከዚህ በኋላ ስለዚህ ዩትዩብ መሸጥ ጉዳይ ከፋሚሊ ፋሚሊዎች ጋር የምትን እነሱንም አናስጨንቅም፣ አንቺም ከቤኒ ጋር ትጨቃጨቂም፣ ይሄ ነገር በዚህ ይረጋል ማለት ነው። ጨርሰሻል ብለሻል። እኔ እኮ ብቻችን ጎርተናል። እዚህ ጋ እኮ እያከበርን ነው። እና አዎ፣ በይ በቃ፣ አዋ አልልሽም። የብር ቃል አልገባም፣ እግዚአብሔርን ነው የምልሽ ቃል አልገባም። የማያደርገው ማለት አላቅማ ገና ገብቶሻል። እኔ ገና እያሰብኩ ነው ያለሁት ምናምን። ግን አትሊስት በቃ በተወሰነ መልኩም ትንሽ የመቆየቱን ነገር ቢያንስ እንኳን ጊዜ መርዘሙን ነገር እሷ ዩትዩቤን ከሰጠኝ በኋላ ነው የምወስነው። አሁን ደግሞ አልወሰነም። ችግር የለውም። ፋሚሊዎች፣ አቤኔ ዩትዩቡን እንዳይመልስ በውስጥ መስመር እንወራለን። እሺ፣ አሁን ልሂድ። እግዚአብሔር እንደ እሺ ስለ እንደዚህ ማንም እንዳያነሳብኝ ሆን ይረበሻል። ተቀደሽ ስለ ዩቲውብ ነው ሲነሳ እግዚአብሔርን ጭንቅላት ይሄ እኮ ሁሉንም እያሳሰበ ያለ ጉዳይ ስለሆነ ማንም ኖርማል እኮ ነው። እግዚአብሔር ይሄኔው ተካበደ ይ ኖርማል አይደለም። ለመሰናበት ብዬ ነበር እንጂ ባልሰራው ይሻለኝ ነበር። ቪዲዮ ይህ አይሆንም። ማንም ይሄንን መስማት የሚፈልግ የለም። አንቺ በመጥፋትሽ ቺን ቀናቶች በመጥፋትሽ ብዙ የሚጨነቁ የሚደብራቸው ፋሚሊዎች አሉና ከዛም አንጻር ነው። ኤኒዌይስ በቃ አቤኒ በርታ ጠንክር፣ እና እኔም ተመድ ላይ ስለሆንኩኝ ፋሚሊዎች ያው እንግዲህ ከሄዱ ጋር ነ እያላችሁትንም ሊደብረኝ ነው። ምንም ማድረግ አይቻልም። እንግዲህ ቻዩ ያኔ በደንብ አዳበርኩች እኮ ግን ምን ያደርጋል። ቀየሩኝ፣ ወደዛ አይሆንም አሉ። አዎ እግዚአብሔር እንደብረኛለሁን ለብቻ ቤቱ

ምን እንደተሰማት በልደቱ በመምጣቴ ያንን ማወቅ ስለፈለኩ ነው። ሲቀጥል ዋናው ምክንያቴ ደግሞ ሰሞኑን እየተፈጠረ ያለውን ነገር ከእናንተ ፊት ሆኖ ማብራሪያም ለመስጠትም ለመዝጋትም ጉዳዩን ነው አመጣጤ ውሄድ እንግዲህ ሶስተኛው ደግሞ ልሰናበታት ነው ሐጅ ስለሆንኩኝ በዚህ አጋጣሚ እንግዲህ ነሰነባበት ብዬ ነው እናቴ በድጋሚ ትናንት በደንብ አልነገርኩሽም በጣም ነው መወደሽ እንኳን ተወለድሽልኝ መልካም መልካም መልካም መልካም ልደት ረጅም አመት እመኝልሻለሁ በጣም ነው መወደሽ እና ፋሚሊዎች ሰብስክራይብ ማድረግ እንዳይረሳ ሰብስክራይብ አድርጓቸው፣ አበረታቷቸው፣ ላይክ እያደረጋችሁ እና ቤተሰቦች እነሱ ጋርም ተቀላቀሉ። ጥሩ ጥሩ ነገር ይዘውላችሁ ይመጣሉ ብዬ ባለ ትልቅ ተስፋ ነኝ እና እናንተም በርቱ፣ ስሩ እና ጠንክሩ። በቃ ሌላ ምንም አለ ምናምን፣ አመሰግናለሽ። እንግዲህ የዛሬ ቆይታችን ይሄንን ይመስል ነበረ። ከቀጣይ ከኤላ ጋር እስከምንገናኝ ኤላን አፍቆኛል። እስከምንገናኝ እስከሚገናኙ ድረስ ቻው፣ ከባሪ ጋር ቻው፣ እስከምንገናኝ ድረስ